ስሜ ክብሮም አሰፋ በአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ የጨረታ ኮሚቴ ሰብሳቢ ነው። የአዲስ አበባ ከተማ አስተዳደር የተለያዩ ዙር ጨረታዎች ያወጣል። እነዚህ የጨረታዎች ለተጫራቾች ሲቀርቡ ማስታወቂያ ነው የመጀመሪያ ስራችን በአዲስ ልሳን የምናወጣው። እዛ ማስታወቂያ ላይ የሚቀርቡ ዝርዝር መስፈርቶች አሉ። እነዛን መስፈርቶችን ካለማንበብ አንዳንዴም ቀለል አድርጎ ከማየት ሊሆን ይችላል። ተጫራቾች ሰነድ ገዝተው ውድድሩ ላይ ብቁ ሆኖ መቅረብ ሲገባቸው ከጨረታ የሚሰረዙበት እና ውድቅ የሚሆኑበት አግባብ በሰፊው ይታያሉ። ጨረታን የምናከናውነው በደንብ ቁጥር 162 2016 በወጣው መሰረት ነው። የዚህ የሊዝ ጨረታ መመሪያ ተጫራቾች ምን ምን ማሟላት አለባቸው የሚል እዛ የተቀመጣለ እዛ የተቀመጠውን እኛም ሰነድ ስንሸጥ አብረና አያይዘን ነው የምንሸጠው። ሰነዱ ጋር ሲያወርዱት ዶክመንቱን ያዩታል። እዛ ውስጥ ላይ የሚቀመጡ ዋና ዋና መስፈርቶች አንድ ተጫራች ማቅረብ ያለበት ነገር ያቅም ማሳያ ማቅረብ አለበት። ይሄ ያቅም ማሳያው የሚያቀርበው በሁለት አይነት መልኩ ነው። አንደኛ የሲፒኦ የሚያስይዘው አለ እንደ መያዣ የሚያገለግል ሁለተኛ ደግሞ መገንባት እንደሚችል ለማሳየት ከባንክ የሚያጽፈው አለ ማለት ነው። እዛ ሲፒኦ ላይ የሚጻፈው የብር መጠን በግልጽ ተቀምጧል። ጋዜጣ ላይ ጨረታ ስናወጣ የጨረታ ጋዜጣው ላይ ምን ያክል የብር መጠን እንደሆነ፣ ከቦታ ስፋቱ አኳያ መጠኑ ሊለያይ ይችላል፣ ከደረጃው አኳያ መጠኑ ሊለያይ ይችላል። ነገር ግን በዛ በተቀመጠው የብር መጠን ልክ ማስገባት አሰርቶ ማስገባት ይጠበቅባቸዋል ነው እዚህ ላይ ሲፒኦ ላይ በሰፊው ስህተት የሚታየው አንደኛ የተጫራቹ ስም እዛ ሲፒኦ ላይ አይጻፍም። ሁለተኛ ሄዲንጉ ላይ ለማን ነው ሲፒኦ የተሰራው የሚለው ላይ ስህተቶች ይታያሉ። በተሟላ መልኩ ሳይጻፍ ሲቀር ውድቅ እናደርጋለን። ከዚህ ሁለተኛ አብሮ ከጨረታ ማስከበሪያ ጋር ተገናኝቶ ያቅም ማሳያ ነው የምንጠይቀው። የአቅም ማሳያው ከባንክ ነው የሚያጽፈው። ባንኮች በአካውንቱ አሁን ላይ ባለበት ሁኔታ ላይ ይሄን ያክል አለው ብሎ በደብዳቤ ይገልጹለታል ነው። እዛ በደብዳቤ ላይ ሲገልጹለት ክረንት ላይ ያለው አካውንቱ ላይ ይሄን መሬቱን ቢገዛውን ለመገንባት የሚያስችለው ነገር መነሻ ነገር ያስፈልጋል ብለን ያስቀመጥነው ነገር ላይ ካላቀረበ ውድቅ ይሆንበታል። ይሄ እንደ ሁለተኛ አማራጭ የምናሳየው የምናቀርበው ነው። በአመት ውስጥ ላይ ትራንዛክሽን በባንኩ ላይ የነበረው የገንዘብ ልውውጥ እሱም ታሳቢ ተደርጎ ያቀርባል። በአመቱ ላይ ያስተላለፈው የብር መጠን የትራንዛክሽን አድርጎ የብር መጠን ከእኛ ካስቀመጥነው መስፈርት ጋር ተመሳሳይ ከሆነ የምንቀበልበት አግባብ አለ። እነዚህ መስፈርቶችን ማሟላት ተገቢ ነው። ስለዚህ ከባንኮች ጋር የተገናኙ ነገሮች ብዙ ጊዜ ባለ ጉዳዮች ባንክ ላይ ሄደው ነው የሚያጽፉት። የባንክ ባለሙያዎች ግን ሲጽፉላቸው በጥንቃቄ ቢጽፉላቸው፣ አንዳንድ ጊዜም በመጻፍ ምክንያትም የሚፈጠር ስህተቶች ስላሉ እንደ ቅሬታ ሲቀርቡ እኛ ጋር እኛ ኮ ነገረ ነበር ሲጽፉትን የተሳሳተ የሚባል ነገር ስላለ እዚሁም አያይዘን የባንክ ባለሙያዎች ሲፒኦ ለተቋማቶች ሲጽፉ በተገለጸው የብር መጠን በጥንቃቄ መጻፉን መፈረም ያለባቸው አካላቶች፣ ስልጣን የተሰጣቸው አካላቶች መፈረም ያለባቸው መሆኑን የባንኩ ማህተም ማድረጋቸውን በደንብ አረጋግጠው ቢሰሩ ለተጫራቹ ለባንኩም የተሻለ ነው የሚል ነው። አንዱ ውድቅ የሚያስደርገው ከሲፒ ዋጋ ስለሆነ ይሄን ነው እንግዲህ ተጫራቾች ማወቅ አለባቸው ብለን የምናቀርበው። ሁለተኛ ብዙ ጊዜ ከጨረታ ጋር መሰረዝ የሚያበቃል። ሌላኛው መስፈርት በዋነኝነት ዋጋ የሚያቀርቡት ላይና ቅድመ ክፍያ ላይ የሚጻፈው ላይ አጠራጣሪ ጽሑፎች ያጋጥሙናል። ይህ ማለት በእጅ ጽሑፍ ጽፎ ሲያስገባ ስርዝ ድልዝ ካለው የብር መጠኑ በግላጭ በደንብ ተደርጎ ካልተጻፈ ውድቅ በሚሆን አጠራጣሪ ከሆነ የጨረታ ኮሚቴው ቀርቦ ሲያዩ ለምሳሌ የፊደል እና የቁጥር ልዩነት የሚመጣበት አግባብ ይታያል፣ ስርዝ ድልዝም ይታያል። እነዚህ እነዚህ ያህል ነገር ንጹህ መሆን ስላለበት ይሄም አንዱ ጥንቃቄ የሚጠይቅ ነው። ቅድመ ክፍያ ደግሞ ተገናኝቶ አርባ ፐርሰንት ነው ምንት ማለት ያለባቸው መጻፍ ያለባቸው ነገር ግን ከዚህ በታች የሚጻፍበት አግባብ ካለ 40% በላይ ይችላሉ። ነገርን ከዛ በታች የሚያስገቡበት ካለ ውድቅ ይሆናል። ለካሬ ሜትር የሚሰጡት ዋጋም በፊደል እና በአሃዝ ተመሳሳይ መሆን አለባቸው። እነዚህ ልዩነቶች ካመጡ ውድቅ ይሆናል። ከሰነድ የተገዛበት ደረሰኝ ነው። ሌላኛው ደግሞ አንዱ ትልቅ ችግር እያጋጠመ ያለበት የጨረታ ኮሚቴዎች ቀድሞ ወደ ጨረታ ከመግባታቸው በፊት ቅድም በገለጽኩት ደንብ ቁጥር 162/2016 በተቀመጠው አግባብ ያንዳንዷን መስፈርት ይዘን ቁጭ ብለን ነው ያንዳንዱ የምናጣራው በዚህ መስፈርት ውስጥ አልፏል አላለፈም። ስለዚህ ይህን በምናጣራበት ጊዜ አንዱ የሚያጋጥመን ያለው ከቴሌ ብር ደረሰኝ ጋር ከጨረታው ጋር ያልተገናኘ ደረሰኞች ስለሚመጡ በዚህ ምክንያት ውድቅ ይደረግባቸዋል። ከዚህ ጋር ተገናኝቶ ጨረታ ሰነድ ሲገዛ በውክልና መግዛት ይችላል። አንድ ሰው ራሱን መግዛት እንደሚችለው ሁሉ በውክልና ሲገዛ ግን ተወካዩ አካል ውክልናውን አብሮ ማያያዝ አለበት። ስለዚህ ያን ደረሰኝ ቢለያይ ውክልናው ካለ ከውክልናው ጋር አብረን ስለምናይ ልዩነት አይፈጥም። ነገር ግን ውክልናውን አለ ማያያዝ ይታያል። ስለዚህ ወኪል ከሆነ በወኪል የሚገዛ ከሆነ ውክልናውን ሕጋዊ ውክልና መሆኑን ከመታወቂያው ጋራ አያይዞ ማቅረብ ከጨረታ ውጭ እንዳይሆን ይዳርገዋል፣ ይረዳዋል ነው። ሌላ በዋነኝነት መስፈርት ጨረታ ላይ ትኩረት የምናደርገው በበጀት አመቱ የጨረታ አሸናፊ ተገልጾለት ይዙውል ያልተዋዋለ ከሆነ በቀጣይ በበጀት በዚሁ በጀት አመት ላይ ውድድር ቢደረግ ያነ ሰው ድጋሚ ተወዳድሮ ቢገኝ ከጨረታ ያሰርዘዋል። ይሄ ደንቡ ላይም በግልጽ የተቀመጠ ነው። አንድ ሰው ደግሞ አሸንፎ ውል ገብቶ በተሰጠው የጊዜ ገደብ ውስጥ ላይ ግንባታ ገንብቶ ካልአጠናቀጠ ወይም የሚጠበቅበት መስፈርት ካላደረሰና በዚህ ምክንያት ውሉ ከተቋረጠበት ቀጣይ ጨረታ ላይ አይሳተፍም። አሸንፏል፣ ተዋውሏል ካርታ ይዞ ነገር ግን ሳይገነባ አጥሮ ለረዥም ጊዜ ከቆየና ያንም ወደ ልማት አለመግባቱን በኛ የሊዝ ክትትል ባለሙያዎች ተረጋግጦ ውሉ ከተቋረጠ ቀጣይ ባሉት ሁለት ዓመታት ውስጥ ባሉት የጨረታ ሂደቶቹ ላይ እንዳይሳተፍ ይደረጋል። ጨረታ ላይ ተሳትፎ ከተገኘም ከጨረታ ውጭ በማንኛውም ጊዜ ቢሆን ይሰረዛል ማለት። ሌላው ከጨረታ ሊያሰርዝ የሚችለው ዋነኛ ነገር ጨረታውን ለማሸነፍ ለማንኛውም በዚሁ ከቢሮ ጋር ባሉት አካላቶች ሰራተኛም፣ ባለስልጣንም ይሆናል፣ ምድለያ መስጠቱን ሲረጋገጥ ከጨረታ ውጭ ያስደርጋል። ሌላ የጨረታ ሂደትን ለማዛባት ከሞከረ ማለት ነው የጨረታ ሂደት ማዛባት ስንል ሰፊ ነው ትርጉሙ። አንደኛ የተጭበረበረ ክፍያ ማዘዣ ካቀረበ ለምሳሌ፣ የአቅም ማሳያ ሰነዶች ከባንክ አጽፎ የሚያመጡት ሰነዶች የተጭበረበረ መሆኑ ከተረጋገጠ በአገሪቱ የወንጀል ሕግ የመጠየቅ እንደተጠበቀ ሆኖ በጨረታ ሂደቶች፣ በቀጣዮቹ በሚወጡ የጨረታ ሂደቶች ሁሉም የሚሰረዝበት አግባብ አለ ማለት ነው። ስለዚህ የጨረታ ሂደትን ለማዛባት ስንል የተጨበረበረ ክፍያ ማዘዣ፣ አቅም ማሳያ፣ ውክልና፣ የማህበራት መመስረቻ ሰነዶች እንደዚህ አይነት የመሳሰሉ ነገሮች ላይ የተጨበረበሩ መሆኑ በሚመለከተው አካል ሲረጋገጥ ጨረታው አሸናፊ አካል ቢሆንም አሸናፊነቱ ይሰረዝና ሌሎች ቀጣዮች ይሄዳል። እሱም ግን በወንጀል የመጠየቅ እንትን ውስጥ ይገባል ማለት ነው። ተጠያቂነት ውስጥ ላይ ያስገባል ማለት ነው። በጥቅል ሲታይ ጨረታ ዋና ጥቅሙ እኩል ፍትሃዊ የሆነ የገበያ ስርጭት መፍጠር ነው ዋና። ስለዚህ መሬትን በገበያ ህግ እንዲዳኝ ማስደረግ ነው። ስለዚህ በገበያ ህግ እንድትዳኝ ስታስደርግ ለሁሉም ምቹ የሆነ የገበያ መደላደል መፍጠር ያስፈልጋል። እኩል ሜዳ መፍጠር ያስፈልጋል። በዛ ሜዳ ላይ ተወዳድረው ተጫራቾች አሸናፊ ሆኖ የሚለዩበትን መውጣት ነው። ስለዚህ ይሄን ለማድረግ ተጫራቾች የጨረታ ሰነዱ ላይ አብሮ የሚያወርዱት የጨረታ መመሪያውን መስመር በመስመር ቢያነቡት ተጠቃሚ ይሆናሉ።